ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች፣ እንደምናላችሁ ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ሀሞት ጠጠር ነው የምነገራችሁ። በነገራችን ላይ ዛሬ ይሄን ሀሳብ ማነሳው በአሁኑ ሰዓት ላይ በጣም በርካታ ሰዎች ላይ የሀሞት ጠጠር እየተገኘ ነው። የሀሞት ጠጠር አንደኛ በጣም አሟቸው ወደ ሆስፒታል ሲመጡ ይታወቃል። አንዳንዴ ደግሞ ምንም አይነት ህመም ሳይኖራቸው በሌላ ሕክምና አልትራሳውንድ በሚታዩበት ጊዜ የሀሞት ጠጠር ይገኛል። ስለዚህ ይሄ ነገር በጣም እየተባባሰ ስለመጣ ግንዛቤው ሊኖራችሁ ይገባል ማለት ነው። የሀሞት ጠጠር ምንድን ነው? ለሀሞት ጠጠር የሚያጋልጡ ነገሮች ምንድናቸው? ናቸው የሀሞት ጠጠር እንዳለብን እንዴት ማወቅ እንችላለን? ምልክቶቹ ምንድናቸው? ህክምና ህክምናው ውስጥ ምን ይመስላል? እንዴት የሀሞት ጠጠርን ከውስጣችን ማስወገድ እንችላለን የሚሉትን ነገሮች ሁሉ ስለ ሀሞት ጠጠር ማወቅ ያለባችሁን መሰረታዊ ሀሳብ በዚህ ቪዲዮ ነግራችኋለሁ። አብራችሁን ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አርጋችሁ ቤተሰብ ሁኑ መረጃም ላይክ፣ ሼር እያደረጋችሁ ደግሞ ሌሎችም ጋር ደርሶ እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። የሀሞት ጠጠር ምንድን ነው የሚለውን ስንመለከት በዋናነት እንግዲህ የሀሞት ጠጠር ከዚህ ከሀሞት ከረጢት ውስጥ የሚፈጠር ነው። እንግዲህ የሀሞት ከረጢት የምንለው በዋናነት ስራው በጊዜያዊነት ሀሞትን ማጠራቀም ነው ወይንም ሀሞትን መያዝ ነው የሀሞት ከረጢት ዋነኛ ስራው። ነገር ግን አንዳንዴ በተለይ ከፍተኛ የኮሌስትሮል ክምችት ሰውነት ላይ ካለ ወይንም በአንዳንድ የኢንፌክሽን አይነቶች ትናንሽ ጠጠሮች የሀሞት ከረጢት ውስጥ እንዲፈጠሩ ያደርጋሉ። በኋላ እነዛ ጠጠሮች እየጨመሩ በተለያየ መንገድ እየጨመሩ ሄደው በኋላ ለሀሞት ጠጠር ህመምና ለተለያዩ ጉዳቶች ይዳርገናል ማለት ነው። በነገራችን ላይ ለሀሞት ጠጠር እንድንጋለጥ የሚያደርጉ በተለይ አምስት ዋና ዋና ምክንያቶች አሉ። እነዛን በደንብ ልታውቋቸው ይገባል። የመጀመሪያው ለሀሞት ጠጠር አጋላጭ የሆነው ጾታ በራሱ በነገራችን ላይ ከወንዶች ይልቅ ሴት ሴት መሆን በራሱ ለሀሞት ጠጠር የመጋለጥ እድል በከፍተኛ ሁኔታ እንዲጨምር ያደርጋል። አስተውላችሁ ከሆነ ብዙ ጊዜ አሁን ለሀሞት ጠጠር የሚጋለጡ ከወንዶች ይልቅ ሴቶች ናቸው። ይሄ ይሄ በተፈጥሮ ራሱ ይሄ የሀሞት ጠጠር ከወንዶች ይልቅ ብዙ ጊዜ ወደ ሴት የማድላት ነገር አለው። ስለዚህ ሴት መሆን በራሱ ለሀሞት ጠጠር የመጋለጥ እድላችሁ እንዲጨምር ያደርጋል። ከወንዶች ይልቅ ወደ ሴት ልክ እንደ ጡት ካንሰር ማለት ነው። አሁን የጡት ካንሰር ወንዶችንም ሴቶችንም ያጠቃል። ነገር ግን ወንዶች ላይ ከስንት አንድ የሚገኝ ነገር ነው። አብዛኛውን ጊዜ ወደ ሴቶች የሚያመዝን ነው። ይሄም የሀሞት ጠጠር በተመሳሳይ ከወንዶች ይልቅ በጾታ ራሱ ሴቶች ላይ ከፍ ብሎ የመታየት ነገር አለ። ስለዚህ ሴት መሆን በራሱ አንደኛው ለሀሞት ጠጠር ተጋላጭነታችሁ እንዲጨምር ያደርጋል። ሌላኛው እድሜ ነው። እድሜ በተለይ ከአርባ አመት በላይ በምትሆኑበት ጊዜ ለሀሞት ጠጠር የመጋለጥ እድላችሁ በከፍተኛ ሁኔታ ይጨምራል። በተለይ እስከ አርባ አመት እስክደርሱ እና ከዛ በላይ የመጣችሁበት የእድሜ መንገድ ሁኔታ ራሱ አመጋገባችሁ፣ አኗኗራችሁ እዛ እድሜ እስክደርሱ ድረስ የምታደርጓቸው ነገሮች በኋላ እድሜያችሁ ከፍ ሲል ለሚታዩ ለውጦች፣ ለሚመጡ ህመሞች ዋነኛ መነሻ ናቸው። ስለዚህ እድሜ በራሱ አሁን ከወጣቶች ሀያ ቤት፣ ሰላሳ ቤት ካሉ ሰዎች ይልቅ ከ40 አመት በላይ ያሉ ሰዎች ለዚህ ለሀሞት ጠጠር የመጋለጥ እድላቸው በከፍተኛ ሁኔታ ይጨምራል። ሌላኛው ዋነኛው ምክንያት ውፍረት ወይንም የክብደት መጨመር ነው። እንግዲህ በተለይ ይሄ የስብ ክምችት ቅድም ብያችኋለሁ አሁን የኮሌስትሮል ባድ ኮሌስትሮል ኤልዲኤል የምንለው መጥፎ የኮሌስትሮል አይነት ሰውነት ላይ በሚጨምርበት ጊዜ በጣም ለሀሞት ጠጠር የመጋለጥ እድላችሁ ይጨምራል። ይሄ ከምን ጋር ይያያዛል? ከውፍረት ጋር ይያያዛል። ቦዲማስ ኢንዴክሳችሁ የተስተካከለ ካልሆነ ሆድ አካባቢ የስብ ክምችት፣ በአጠቃላይ ሰውነታችሁ የስብ ክምችት ካለ ከፍተኛ ውፍረት ካለ ባችሁ እነዚህ ነገሮች ውፍረት፣ ክብደት፣ ስብ፣ ኮሌስትሮል እንዲ እንዲህ አይነት ነገሮች በአጠቃላይ ለሀሞት ጠጠር የመጋለጥ እድላችሁ ከፍ እንዲል ያደርጋሉ። ሌላኛው በተለይ በርካቶችን ለሀሞት ጠጠር እያጋለጠ የሚገኘው ደግሞ ቅባታማ ምግቦችን አዘውትሮ መመገብ ነው። ይሄ ብዙ ጊዜ አሁን ቅባታማ ነገሮች ጮማ፣ ዘይቶች እንዲህ አይነት ነገር የሚያበዙ ሰዎች ለሀሞት ጠጠር የመጋለጥ እድላቸው በጣም ይጨምራል። ይሄ ቅባት በደንብ አዘውትሮ መመገብ ለሀሞት ጠጠር ከሚያጋልጡ ነገሮች ዋነኛው እንደሆነ መታወቅ አለበት። ሌላኛው ሴቶች የወሊድ መከላከያን ለረጅም ጊዜ መጠቀም። አሁን የወሊድ መከላከያዎችን ለረጅም ጊዜ የምትጠቀሙ ሴቶች ለሀሞት ጠጠር የመጋለጥ እድላችሁ በጣም ይጨምራል። ይህንን ነገር ሴቶች በጣም ማስተዋል መቻል አለባችሁ። በተቻለ አቅም የወሊድ መከላከያዎችን ለረጅም ጊዜያት ባትጠቀሙ መልካም ነው። ይሄ በራሱ ለረጅም ጊዜ የወሊድ መከላከያ መጠቀም ለሀሞት ጠጠር አጋላጭ ነው። እንግዲህ እንደ አጠቃላይ። እነዚህ አሁን የነገርኳችሁ ነገሮች ለሀሞት ጠጠር የመጋለጥ እድላችሁ እንዲጨምር ያደርጋል። ታዲያ አንድ ሰው በሀሞት ጠጠር ከተጠቃ ምንድን ነው ምልክቶቹ የሚለውን እንመልከት። በተለይ የሀሞት ጠጠር እንዳለባችሁ በእነዚህ ነገሮች ማወቅ ትችላላችሁ። አንደኛውና ዋነኛው ምንም የህመም ምልክት ላያሳይ ይችላል። በአልትራ ሳውንድ የሚገኙ የሀሞት ጠጠሮች አሉ። አሁን ቅድም መግቢያም ላይ ነገራያቸዋሉ አንዳንድ ሰዎች ሌላ ህመማሟቸው ወደ ሆስፒታል ሄደው አጋጣሚ የሆድ እቃቸው እዛ አካባቢ በሚታይበት ጊዜ አልትራ ሳውንድ ሀሞታቸው ላይ ከፍተኛ ጠጠር የሚገኝበት ጊዜ አለ። እነሱ ግን ምንም ህመም የለኝም ይላሉ፣ ነገር ግን የሀሞት ጠጠር ይገኛል። ስለዚህ እንደዚህ ህመም ምልክት የሌለው አንዳንዴ የሀሞት ጠጠር ይገኛል። ስለዚህ ለዚህ ነው በአመት አንድ ጊዜ ቢያንስ ቼክ ተደረጉ፣ ሙሉ ምርመራ አድርጉ የሚባለው። እንደዚህ አይነት ነገሮች ምልክት ሳያሳዩ ሰውነት ላይ የሚኖሩ ህመሞች ይኖራሉ። ስለዚህ አንደኛው የሀሞት ጠጠር ምንም ምልክት ላይኖረው፣ ምንም ህመም ላይሰማችሁ ይችላል። ይሄ በምርመራ የሚገኝ አለ ነገር ግን ሌላ ምልክቶች አሉት። ለምሳሌ የቀኝ የላይኛው የሆዳችሁ ክፍል ላይ ህመም መሰማት በተለይ በተለይ የሀሞት ጠጠር በሚኖርበት ጊዜ ቅባት የበዛባቸው ምግቦችን ወይንም ቅባታማ ነገሮችን ስትመገቡ ከፍተኛ ህመሙ የሚጨምር በዚህ የቀኝ የላይኛው የሆዳችሁ ክፍል ላይ የሚኖር ህመምና ቅባት ስትመገቡ በተለይ ያ ህመም ከፍ እያለ ሚሄድባችሁ ከሆነ ይሄ ከሀሞት ጠጠር ጋ የተያያዘ እንደሆነ መታወቅ አለበት። ሌላው ማቅለሽለሽ፣ ማስመለስ፣ የምግብ ፍላጎት መቀነስ፣ አለመስማማት እንዲህ አይነት ነገር የሀሞት ጠጠር ሲኖር ሊስተዋል ይችላል። በተለይ እንዳልኳችሁ ቅባታማ ነገር ስትመገቡ የቀኝ የላይኛው የሆዳችሁ ክፍል ማመምና ከሱ ጋር አብሮ ማቅለሽለሽ ሊኖረው ይችላል። አንዳንዴም ማስመለስ፣ የምግብ ፍላጎታችሁን መጥፋት፣ አለመስማማት እንዲህ አይነት ነገሮች ተያይዘው ሊመጡ ይችላሉ። እንግዲህ ይሄ የሀሞት ጠጠር ሲኖር የሚታዩ ምልክቶች ናቸው። ታዲያ የሀሞት ጠጠር ከተገኘ እንዴት ነው ሕክምናው የሚለውን ነገር ስንመለከት እንግዲህ የሀሞት ጠጠር ካለ ሕክምናው በቀዶ ጥገና ማስወገድ ነው። ታዲያ ይሄ እዚህ ጋር በጣም ማወቅ ያለባቸው ነገር ለምሳሌ ኢንፌክሽን ካለ ከቀዶ ጥገና በፊት ማከም ያስፈልጋል። አንዳንድ ጊዜ ኢንፌክሽን እያለ ይሄ የሀሞት ጠጠርን የማስወገድ ስራ የቀዶ ሕክምና በሚደረግበት ጊዜ በጣም የከፋ ጉዳት ይመጣል። ስለዚህ ምንድን ነው መደረግ ያለበት? ኢንፌክሽን ካለ መጀመሪያ ያን ኢንፌክሽን ማከም ያስፈልጋል ከዛ በኋላ ግን በቀዶ ጥገና የሀሞት ጠጠሩ እንዲወገድ ይደረጋል ስለዚህ በህክምናው የሀሞት ጠጠርን በቀዶ ህክምና የማስወገድ ስራ ነው የሚሰራው ማለት ነው ስለ ሀሞት ጠጠር ይሄ ግንዛቤ ምንጊዜም ሊኖራችሁ ይገባል ዶክተር ዮናስ ነበርኩ ይሄን ሀሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ